በሕግ የተጻፈው ምንድን ነው? እንዴትስ አነባለህ? ኢየሱስም ደግሞ የሕግ አዋቂ መሆኑን ስለሚያቅ ምን ብሎ ጠየቀው፣ ሕግ ምን ይላል? በሕግ የተጻፈው ምንድን ነው? አንተ በምታውቀው እውቀት ምጣና የዘላለም ሕይወት ለማግኘት በሕግ ምንድን ነው የተጻፈው? እንዴት ነው ያነበብከው? ምንድን ነው የተረዳኸው? ሕግ ሕግ ምን ይላል? ያ ሰው እንዲህ እሱም መልሶ ህጉ ምንድነው? የሚለው ጌታ አምላክህን በፍጹም ልብህ በፍጹም ነፍስህ በፍጹም ኃይልህ በፍጹም አሳብህ ውደድ ባልንጀራህን እንደ ራስህ ውደድ አለ። ይሄ ነው በህጉ ላይ የተጻፈው ይሄ ነው ልበበሉ። እንግዲህ ጌታ አምላክህን በፍጹም ልብህ በፍጹም ነፍስ በፍጹም ኃይል በፍጹም አሳብ ውህደት ባልንጀራህን እንደ ራስህ። ይሄ ነው ለምሳሌ ይሄ ከሆነ ዘላለም ታገኛለህ። ይሄ ከሆነ ዘላለም፣ ይሄ ፍቅር ማለት አንተ ውስጥ ካለህ ዘላለም ታገኛለህ። ይሄ ፍቅር አንተ ውስጥ ሊኖር ይገባል። ኢየሱስ ምን አለ? እውነት መለስ መለስ ካለ የመለስ ትክክል ነው ትክክል ይመለስከው ይህን አድርግ ይህን አድርግ፣ በህይወት ትኖራለህ። እንግዲህ ይሄግ ሰው ነው። ይሄ ሰው ህጉን ጠብቆ ተረዳ ሰው ነው። ህጉ ሚለሆኑ ተናገርና፣ በቃ ይህን አድርግ፣ በህይወት ትኖራለህ። እርሱ ግን ራሱን ሊያጸድቅ ወዶ እርሱ ግን ራሱን ሊያጸድቅ ወዶ ምን ይላል እሱ ግን ራሱን ሊያጸድቅ ወዶ ኢየሱስን ምን አለው ባልንጀራዬስ ማነው አለ። ግህ በእግዚአብሔርን ውደድ ባልንጀራህን ውደድ የሚለ ይመጣው ራሱን ማ ማስረግ ስለፈለገ ጉዳዩ በደንብ እንዲተነተንለት ፈለገና ባልንጀራዬ ማን ነው። እንግዲህ ሄ ፍቅር አንድ ሰው ከሌለው መታረቅ እንዳለበት መጨረሻ ላይ ይነግራቸዋል። ይህ የህግ አዋቂ ኢየሱስ ክርስቶስም ራሱን ሊያጸድቅ ወዶ ይላል ባልንጀራዬ ማነው አለ ማነው ባልንጀራ ባልንጀራህን እንደራስህ ውደድ አይደለም የተባልኩት እሺ ባልንጀራዬ ማነው ንገሪኝ ኢየሱስ መልሶ ይላል በምሳሌ ነው ያስተካው ባልንጀራ ማን ነው ባልንጀራ ምን ትምት ምን ያንስ ነው ባልንጀራህን እንደራስህ ውደድ ከተባለ ለእናንተ ባልንጀራ ማን ነው እናንተስ ባልንጀራ ምን ትሆኑለት ሰው ከእናንተ ባልንጀራ ለመሆን ባልንጀራ ለመባል ምን ይጠበቃል እናንተ ለሌላው ባልንጀራ ለመሆን ከእናንተ የሚጠበቀውን ማወቅ አለባቸው አንድ ሰው ባልንጀራ የሚላችሁ የሚችለው ምን ብትሆኑ ነው ለእኛስ ምን የሆነ ያለ ሰው ነው ባልንጀራ ማለት ነው የእንግሊዝኛው ቃል ይሄ ኔበር የሚል ቃል ነው ያለው ምንድን ነው የእንግሊዝኛው ቃል የሚያሳየው ጎረቤቴ ነው ጎረቤቴስ ማን ነው ጎረቤትን እንደ ራስ ጉደድ ነው የሚለው እንግሊዝኛው ቃል ጎረቤትን እንደ ራስ ጉደድ እና ጠያቄ ሌላ ጎረቤቴ ማን ነው ይላል ስለዚህ ጎረቤቴ ማን ነው ባልንጀራዬ ማን ነው የሚለው ነገር እስቲ፣ በምሳሌ ጌታ ኢየሱስ የተናገረውን ነው በሁለቱም በኩል እና ያው ጎረቤቴ ማን ነው? ባልንጀራዬ ማን ነው? ኢየሱስ እንዲህ አለ። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ። አንድ ሰው ከኢየሩሳሌም ወደ ቴላ ወደ ኢያሪኮ በሚሄድበት ጊዜ ወንበዴዎች አገኙት። ያን ሰው ማን አገኘ? ወንበዴዎች አገኙት። እነዚህ ወንበዴዎች አገኙት

ከማን ጋር ተገናኘ? ቀጠን ከካህን ጋር ከካህን ጋር ተገናኘ። ይሄ ካህን ከዚህ ሰው ጋር ሲገናኝ ይሄን ሰው ያገኘው እንግዲህ ወንበዴዎቹ ሰውየውን ሲያገኙት ከነ ሙሉ በረከቱ እንደለበሰ ስንቁን እንደያዘ ነው ወንበዴዎች ያገኙት፣ ደብድቦት ያን እንዲወስዱት ነውስል ይሄ ካህን ሲያገኘው ያገኘው ተደብድቦ ተዘርፎ በሞትና በሕይወት መካከል ሆኖ ነው ያገኘው እና ካህኑ አግኝቶት ጌታ ኢየሱስ ምን አለ? አይቶት ገለል ብሏል፣ ሄደ አየውና አልፎት ሄደ። ከዛም ምን ሆነ? በሶስተኛ ሌዋዊ አንድ ሌዋዊ ወደዚያ ስፍራ መጣና አይቶት፣ እሱም ደግሞ አሁን ገለል ብሎ እሱ ማለፍ ሌዋዊ መጣ አየው አልፎት ሄደ። ከዚያ አራተኛው አንድ ሳምራዊ ደግሞ አገኘው። እንግዲህ ይህን ሰው እያገኙት አስቡ። ከኢየሩሳሌም ወደ ኢያሪኮ ሲሄድ ወንበዴዎች አገኙት፤ ከዚያ ካህኑ አገኘው፤ ከዚያ ሌዋዊው አገኘው፤ ከዚያ መጣና ደግሞ ሳምራዊ አገኘው፤ ሳምራዊው አገኘው። እንደዚህ ሆኖ አንድ ሳምራዊ ግን ሲሄድ ወደ እርሱ መጣ አየውና፣ ገለል ብሎ አለፈ። እነዚያ ካህኑ መጣ፣ አየ፣ ገለል ብሎ አለፈ። ሌዋዊ መጣ፣ አየ፣ ገለል ብሎ አለፈ። ሳምራዊ መጣ፣ አየ፣ አዘነበት፣ ቀርቦ ዘይትና የወይን ጠጅ ቁስሎቹ ላይ አፍስሶ አሰራቸው። በራሱ አህያ እሱ በሚሄድበት አህያ፣ በራሱ ትራንስፖርት ነው መኪና እንደምትጠቅሱ በቅሎ እንደምትጠቅሱ በራሱ ትራንስፖርት አስቀምጦት ወደ እንግዶች ማደሪያ ወሰደው። ጠበቀው፣ እንግዲህ መንገደኛ ነው። በማግስቱ ሁለት ዲነር አውጥቶ ለባለቤቱ ሰጠና ለማረፊያው ቤት ባለቤት፣ ጠብቀው፣ ከዚህም በላይ የምትከስረው ሁሉ እኔ ስመለስ እከፍልሃለሁ አለ። አሁን ጌታ ኢየሱስ ክርስቶስ እንግዲህ ከነዚህ ከሶስቱ በወንበዴዎች እጅ ለወደቀው ባልንጀራ የሆነው ማንኛውም ይመስልሃል? እኔ አራት ሳረጋ ከነዚህ ከሶስቱ አለው። ጌታ ኢየሱስ ክርስቶስ በወንበዴዎች እጅ ለወደቀው ባልንጀራ እንጀራ የሆነው ማንኛው ይመስልሃል? ማንኛው ባልንጀራ እንጀራ የሆነው ምሕረት ያደረገለት ያዘነለት፣ የራራለት ያ ሰው እርሱ ነው ባልንጀራ። ኢየሱስም ሂድ አንተም እንዲሁ አድርግ። አንተም እንዲሁ አድርግ። አንተም ለሰዎች እንዲሁ አድርግ። እንዲህ አይነት ባልንጀራ ሁን። እንዲህ አይነት ጎረቤት ሁን። ለሰዎች የሚያዝን ለሰዎች የሚራራ ሰዎችን ባለው አቅም የሚደግፍ የሚያግዝ እንዲህ እስቲ ወንበዴዎቹ በቼ ፈጽሞ ቁጥር ውስጥ ያልጋልጋሉ ጎጆዎች ናቸው። ሶስቱን ያነዛዘረው ወንበዴው ባልንጀራ ነው ወይ ተብሎ ቢጠይቅ ምንድን ነው ግልጽ ባ ለልጽ ጽር ሚቀርባ ወንበዴዎቹ ባልንጀራ ይገ እነሱ የለየላቸው ጠላት ናቸው። የለየላቸው ዘራፊዎች ናቸው። ገዳዮች ናቸው። ትኪዎች ናቸው። በሱ ላይ ትልቅ ጥቃት ያደረሱ ሰዎች ናቸው። እንዲህ አይነት ወንበዴ ባልንጀራ ነው ወይስ አይደለም ተብሎ ለንጽጽር እንኳን የሚቀር እንግዲህ ስ ጎረቤት ማለት ነው፣ ባልንጀራ ማለት ነው የሚለውን ሶስቱ ንጽጽሮች እናያቸዋለን። ለምቻ አራተኛ የተጨማሪ ስለ ላይ የሆነ መናገር ፈልገው ነገር አለ። ከዛ በፊት ጎረቤት የሚለው ቃል ሰዎች ሲተረጉሙት እንዲተረጉሙታል፣ እንደነገርኳችሁ ባልንጀራ የሚለው ጎረቤት የሚለው ቃል የተጠቀሰበት ሁኔታ ስላለ ጎረቤት ማለት ምን ማለት ነው? የሚለውን ቃል ጎረቤት ማለት ከአንተ ቀጥሎ ያለ ማለት ነው። ከአንተ ቀጥሎ ያለ በአሁኑ ሰዓት ጎረቤት በረብ በአሁኑ ሰዓት ምን ማለት ነው? ሁሉ ጊዜ አሁን እዚህ ጋር አንዳንዶቻችሁ ጎረቤታችሁ ማለሰ ቤት ጎረቤት ነው ስለበታ የአማዛ ነው ጎረቤትነት በአሁኑ ሰዓት እዚህ ጋር ያላችሁ ጎረቤት ማወቅ አለበት። አጠገባቸው ያለው ሰው በአሁኑ ሰዓት እናንተን ለመጉዳትን ለመጥቀም እዚህ ጋር በአሁኑ ሰዓት ከእናንተ አጠገብ ያለው ሰው በግራ በቀኝ ከፊትኔ ከኋላ ጎረቤት ይባላል። ኔክስት ፐርሰን ማለት ነው። በዚህ ግቢ የሚቀጥለው ግቢ በዚህም በዛም በግራም በቀኝም ጎረቤት የሚል ይሄ የሚያግባባ የሚያግባባ ሀሳብ አሁን ጌታ ኢየሱስ በሚጠቀምበት ቀጥሎ ያለው ሰው ከእናንተ ጎን ያለው ሰው በግራችሁ በቀኛችሁ እናንተ በመስራ ቤት ይሁን በቤት ይሁን በሰፈር ይሁን በመንደር ይሁን የትም ቦታ ምትሄዱ ሰው ማለት ነው። እናንተ ተቸግራችሁ እሱ ግን እናንተ መለክ ማገዝ እየቻለ ምንም አይቱ ማይረራ ማያዝን ምንም አይነት ድጋፍ ለእናንተ ማያረ እሱ ጎረቤት መባል የለበት አይደለሞ በሌ እያሱ ለእናንተ ምንም ርኅራሄ የሌለው ሰው ምንም ለእናንተ ድጋፍ ማያደረ እሱ ባልንጀራ፣ እሱ ጎረቤት። ባልንጀራዬ ማን ነው? ወንበዴ የሆና አይደለም፣ ሳምራ ካህኑ አይደለም፣ ሌዋዊ አይደለም፣ ሳምራዊ ወንበዴውም አግኝቶታል። የሚቀጥለው ሰው ነው። አጠገቤ ነበረ። አይ አጠገብ ስላለ አይደለም፣ ምክንያቱም እሱ አጠገብ ቢሆን አልራራልህም፣ አላዘነልህም። እንደውም ገዳይ ነው ወንበዴ፣ ወንበዴ ነው እሱ። ሳምራዊ አግኝቶታል። የሚቀጥለው ሰው እሱ ነበረ። ጎረቤት መሆን ሲገባው አልሆነም። አይቶ ታዝቦ ብቻ ነው ትዝ በትዝብ በቃ ይሄን ወሬ እዛ ሊያወራ ይችላል። በጣም የሚገርምህ ነገር ላይ ግ እንዲህ ለትዝብት ነው የሚያወራው። በቃ አይተዋቹም እናንተ፣ በቃ ማገዝ ሲገባቸው ታዝባችሁ ሄደው የትዝብት ሪፖርት ለሌሎች ነው ያገባው። እነሱ አይደሉም ባልንጀሮች። የሚያግዝህ የሚራራ እሱ ባልንጀራ እሱ ወረቤት። ባልንጀራ ማነው ሲል ይሄ ሳምራ ይመስል እንደ ሳምራዊው ሂድና ድርያ እንደ ሳምራዊ ሂድና፣ ምን ማለት ነው? እኛም ለሌሎቹ ምን እንሆን? ባልንጀራ እንሆን፣ ጎረቤት እንሆን። ሰዎች ለሰዎች አይተን የምንራራ የምናዝር ባለን አቅም ሰዎችን ምናገር በግራችን በቀኛችን ያሉ ሰዎች የምንደግፍ እንሁንና ሰዎች ምን ይበሉ፣ ባልንጀራ ጎረቤቴ ይበሉ ያሉት እኛ ባይደግፉን እኛ ግን እንደግፋቸው ለእኛ ባያዝኑ እኛ እንዘል ለእኛ ባይራሩ እኛ እንራራ ለእኛ መውደድ ጉድጓድ ቢቆፍሩ እኛ ግን እነሱ ከጉድጓድ ውስጥ የሚወጡበትን መሰላል እናቀብላቸዋለን እኛ ለሌሎች ባልንጀራ ነው እኛ ለሌሎች ጎረቤት እንሆን በዙሪያችን በአካባቢያችን ላሉ በሰፈራችን በመንደራችን በቤተክርስቲያን በተለያየ አካባቢ ለምናገኛቸው በግራና በቀኝ በፊትና በኋላ ለምናገኛቸው ጎረቤቶች፣ ለምናገኛቸው ባልንጀሮች ባልንጀራ ነው። ነገር ግን ጎረቤትና ባልንጀራ መሆን ሲገባቸው ወንበሬ ሆኖ ለተገለቱ ለእነሱ እነሱ እኛ ወንበሬ ሆኑ እኛ ለነሱ ባልንጀራ ነው። ለእነሱ የምናሰን ምኖራራ በአቅማችን የምንችለው ለእነሱ የምናደርግ ነው። ኢየሱስ ክርስቶስ ይጣጥ ሌሎች ለኛ የማድረጋቸው ነገር በእኛ እጅ ሳይሆን በእነሱ እጅ ነው። ሌሎች ለኛ የመራራታቸው ያለ መራራታቸው ነገር በእኛ እጅ አይደለም፣ በእነሱ እጅ ሊራዱት እንጂ ቢፈልጉ ቢራዱ ቢፈልጉ ባይራዱ፣ በማን እጅ ነው? በእነሱ እጅ። ለኛ የመራራት ያለ መራራ መልካም የማድረግ ያለ ማድረግ ባልንጀራ የመሆን ያለ መሆን እንደ ሳምራዊ ሰው ለእኛ ባልንጀራ የመሆን ጎረቤት የመሆን ያለ መሆን መብት በእነሱ እጅ ነው። እኛ ግን ለሌሎች በዙሪያችን ላሉ በግራ በቀኛችን ላሉ ባልንጀራ ጎረቤት የመሆኑ ያለመሆን መቅርብ ላይቻለ ማንችለው ነገር ማድረግ አንችል ግን መራራት ይቻላል፣ ማዘን ይቻላል፣ ማጽናናት ይቻላል፣ መጸለይ ይቻላል። አለን በፈቀደ መጠን በሌሉ በጉልበትም በማትራልም በፋይናንስም መርዳት ሲቻል መርዳት ይቻላል። እንዲህ አይነት ሰው ሆኖ ለሰዎች ባልንጀራ ሆኖ በዙሪያችሁ ያሉ ሰዎች ጎረቤት ሆኖ እውነተኛ ጎረቤት ሆኖ የስም ጎረቤት ሳይሆን በውስጡ ወሮ በላ ወይ ማዝራት ነች ወይ ጠላት የሆነ የስም ጎረቤት ሳይሆን ጌታ ኢየሱስ የሚፈልግብንን አይነት እውነተኛ ጎረቤት እውነተኛ ባልንጀራ ነው። እውነተኛ አጠገቡ ያለው ሰው ደጋፊ የሆነ ጎረቤት ነው። ኢየሱስ ክርስቶስ ጌታ ነው። ለሚቀጥለው ሰው ጎረቤት ነው። የሚቀጥለው ሰው ለእኛ ጎረቤት ባይሆን፣ ለምናገኛቸው፣ በግራና በቀኝ ለምናገኛቸው፣ ከኛ ግራ ከኛ ቀኝ ላሉ ሰዎች ባልንጀራ፣ እነሱ ለኛ ባልንጀራ ባይሆኑ፣ ስለዚህ በዙሪያችን ላሉ ሰዎች ወገኔ ቢሆን ለሱ ፍቅር ቢኖር ሳምራዊ ቢሆን ለሱ ፍቅር ኖሮ ነው፣ ካህኑ ቢሆን ለሱ ፍቅር ኖሮ፣ ሌዋዊ ቢሆን ለሱ በዙሪያችን ያሉ ሰዎች ቢወዱንም ወደድ ባይወዱንም ወደድ ይሄ አይነት ፍቅር እኛ ውስጥ አለ። ይሄ ፍቅር ከመድረክ ባሻገር በዙሪያችን

ይሄ ፍቅር ምንጩ ምድን ነው? እንዴት ነሊገኘ ይ ፍቅር ወደሚለው ነገር ሮሜ ላይ እንደዚህ ነው የሚለው መጽሐፍ ፍቅር በልባችን ቅዱስ የእግዚአብሔር ፍቅር በልባችን የምንወድበት ለሰዎች ሁሉ ዙሪያችን ላሉ በአካባቢያችን ላሉ ሰዎች ባልንጀሮች የምንሆኑበት ጎረቤቴስ ጎረቤትም ጎረቤቴስ ባልንጀራ ሰው ባልንጀራ የምንሆንበት ፍቅር በመንፈስ ቅዱስ የሚገኝ ነው። ይህ የእግዚአብሔር ፍቅር በመንፈስ ቅዱስ የሚገኝ በመንፈስ ቅዱስ ይህን የእግዚአብሔር ፍቅር ሰው ማግኘት የሚችለው ደግሞ በኢየሱስ ክርስቶስ። ስለዚህ ይሄ ሰው ከዚህ ፍቅር በኋላ ቢመለከት ይህ ፍቅር ማግኘት የሚችለው አሁን እየተነጋገረው ካለው ከማን ጋር ነው? ከኢየሱስ ክርስቶስ ጋር በክርስቶስ በመሆን ፍቅር ሊያገኝ ይችል ነበር። ስለዚህ በክርስቶስ ሰው ሲሆን ነው የዘላለም ህይወት፣ ወይም የዘላለም ህይወት የሚያስገኘውን ፍቅር የሚያገኝ የዘላለም ህይወትና የእግዚአብሔርን ፍቅር የሚያገኘው ወይም የዘላለም ህይወት የሚያስገኘው የእግዚአብሔርን ፍቅር የኢየሱስ ክርስቶስ በመስቀል ላይ እንዲሰቀል ያደረገው ፍቅር ለሰው ልጆች፣ ይሄን ፍቅር ማግኘት የሚቻለው በመንፈስ ቅዱስ የእግዚአብሔር ፍቅር እኛ ውስጥ የሚፈሰው በክርስቶስ ኢየሱስ ስም ነው። ምዕራፍ ምስት ቁጥር አንድ ላይ እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። ቁጥር ስድስት ላይ ገና ለካለ ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞታል። ቁጥር ስምንት ላይ እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳ እያለ ይቀጥላል። በክርስቶስ ኢየሱስ ስም ነው የእግዚአብሔር ልጆች ስንሆን የእግዚአብሔር መንፈስ ቤተመቅደስ ስንሆን የእግዚአብሔር መንፈስ እኛ ውስጥ ሲገባ በመንፈስ ቅዱስ የእግዚአብሔር ፍቅር ነው ብለና ጥቀት ነው። ስለዚህ ይህን የእግዚአብሔር ፍቅር ኤክሰርሳይዝ እና በክርስቶስ ኢየሱስ እናምን የዘላለም ቤተናል በክርስቶስ ኢየሱስ እናምን የእግዚአብሔር ፍቅር አግኝተናል። የእግዚአብሔር ፍቅር ነው ሰዎችን የዘላለም ቤት ያስገኘላቸው። የእግዚአብሔር ፍቅር ነው ሰዎችን ከእግዚአብሔር ጋር ያስታረቃቸው። የእግዚአብሔር ልጅ የምንሆንበት ዛፍ የተገኘው ከእግዚአብሔር ፍቅር የተነሳ ነው። ይህን የእግዚአብሔር ፍቅር በመንፈስ ቅዱስ ያገኘ ነው ከኢየሱስ የተነሳ ነው። በክርስቶስ ዳግም የተወለድን ሁላችን በመንፈስ ቅዱስ የእግዚአብሔርን ፍቅር ተቀብለናል። ሕይወት የሆነው ፍቅር ተቀብለናል። ይህን ፍቅር እንለማመድ። አሁን የሚቀረው እንለማመድ ነው።